ጤና ይስጥልን፣ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች፣ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል ለአንድ መቶ አስራ ስምንተኛ ጊዜ እየተከበረ ለሚገኘው የኢፌድሪ መከላከያ ሰራዊት ቀን እንኳን አደረሳችሁ። አቧራ ለብሼ፣ በፀሐይ ተጠብሼ፣ በበረሃው ዳገት ጉልበት የናፍስሼ 118ኛው የመከላከያ ሰራዊት ቀን የማትደፈር ደፈር ሀገር የማይበገር ሰራዊት በሚል መሪ ቃል እየተከበረ ይገኛል። በ1900 ዓ.ም ፊታውራሪ ሀብተ ጊዮርጊስ ዲነግዴን የጦር ሚኒስቴር አድርጋ የሾመችው ኢትዮጵያ 118ኛውን የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በልዩ ልዩ ክንውኖች እያከበረች ትገኛለች። በትውልድ ቅብብሎሽ የቀጠለውና 118 ዓመታት ማምጣትን ያስቆጠረው የኢትዮጵያ መከላከያ ሰራዊት ለሀገሩ ሰላም እውን መሆን የሕይወት መስዋዕትነት በመክፈልና የወራሪዎችን ምኞት በማምከን ዛሬም ኢትዮጵያ የኩሩ ሕዝቦች እናት ሀገር መሆኗን አስመስክሯል። የኢትዮጵያ መከላከያ ሰራዊት የት መቼ እንዴትና ምን መተግበር እንዳለበት ጠንቅቆ የሚያውቅ በመሆኑ በተለያዩ አካባቢዎች ላይ የህዝብና የሀገርን ሰላም ለማደፍረስ መርዛማ ቃላትን የሚረጩ ብሎም የጥፋት እጆቻቸውን የሚዘረጉ የውስጥ ተላላኪ ባንዳዎችና ና የውጭ አይዞባዮቻቸውን ሴራ በማምከን ሰላም የማረጋገጡን ተግባር አጠናክሮ ቀጥሏል። በእርግጥም የኢትዮጵያ መከላከያ ሰራዊት ለሰው ሰራሽና ተፈጥሯዊ መሰናክሎች ሳይበገር ባህር ተሻግሮ የመጣን ባዳንም ሆነ የውስጥ ችግር ፈጣሪ ባንዳን እንዳመጣጡ በመመለስ ከህዝብ ጋር ሆኖ የሀገሩንና የሰንደቅ ዓላማውን ክብር ያስጠበቀ የሰላምና የልማት ኃይል ነው። ዛሬም ለኢትዮጵያ ህዝብ የምስራች ሆኖ ለምረቃ የበቃው ታላቁ የህዳሴ ግድብ ያላንዳች እንቅፋት ግንባታው ተጀምሮ እንዲጠናቀቅ በምድርም በሰማይም ያለመታ በመመልከት ተገቢውን ጥበቃ በማከናወን ረገድ የመከላከያ ሰራዊቱ የተወጣው ሚና ከፍተኛ ነው። ብቻም ሳይሆን እንደ ማንኛውም ኢትዮጵያዊ ዜጋ ቦንድ በመግዛትና ድጋፍ በማድረግ መከላከያ ሰራዊት የበኩሉን ድርሻ አበርክቷል። በመሆኑም አንድ መቶ አስራ ስምንተኛው የመከላከያ ሰራዊት ቀን የህዳሴው ግድብ በተመረቀበት ማግስት መከበሩ ልዩ ደስታን ፈጥሮልናል። በሌላ በኩል ከጥቂት ዓመታት በፊት የባህር በር ባለቤት የነበረችው ኢትዮጵያ ባልተገባ አሻጥር በበዛበት አካሄድ ያጣቸውን የባህር በር ለማግኘት ዓለም አቀፍ ሕግን በተከተለ አግባብ የምታደርገውን እንቅስቃሴ የውጭ ባዕዳንና የውስጥ ባንዳዎች ለማስተጓጎል የሚሞክሩት ከንቱ ጉዞ እንደማይሳካላቸው ግል ግልጽ ቢሆንም መከላከያ ሰራዊቱ ግን ዛሬም እንደ ትላንቱ የኢትዮጵያንና የህዝቦቿን ብሔራዊ ጥቅም ለማስከበር ከምንጊዜውም በላይ ዝግጁነቱን አረጋግጧል። የማትደፈረውን ሀገር በማይበገረው ሰራዊት ማረጋገጥ በሚቻልበት አግባብ አንድ መቶ አስራ ስምንተኛውን የሰራዊት ቀን ስናከብር ሀገራችንን ሊፈትኑ የሚችሉ የውስጥና የውጭ ጠላቶቻችንን ሀሳብና ፍላጎት ቀድመን በመረዳት እንደ ሰራዊት ያለንን ስነልቦናዊና ወታደራዊ ዝግጁነት በማረጋገጥ ነው።

ዝግጁ በመሆን ነው በአንድ መቶ አስራ ስምንት ዓመታት የሰራዊቱን ታሪካዊ የጀግንነት አመጣጥና ያለፋቸውን ፈተናዎች መለስ ብሎ ማየት በታሪክ ማህደር የሰፈሩትን የጀግንነት ውሎዎች በመመልከት አሁን ላይም ሰራዊቱ ፍላጎታቸውን በኃይል ለማሳካት የሚጥሩ የሰላም ተቃርኖ አመለካከት ያላቸውን ቡድኖች ህልም እያመከነ የሀገሩን ሰላም በምስዋዕትነት እያስከበረ የዘመናዊ ሰራዊት ግንባታ ሂደቱን እያረጋገጠ የሚሻገር መሆኑን መገንዘብ ገንዘብ ይገባል። ተቋማዊ የሪፎርም ጉዞ በሁሉም ዘርፍ ውጤት እየታየበት ያለና ተጠናክሮ የሚቀጥልበት ምቹነት መፍጠር የተቋሙ የትኩረት አቅጣጫ በመሆኑ ከመላው ህዝባችን ጋር በመሆን በልማትም በሰላምም አብሮ የመቀጠል የእድገት ጉዟችን መስመሩን ይዞ የሚቀጥል ይሆናል። የማትደፈር ሀገር፣ የማይበገር ሰራዊት የዘንድሮ 118ኛው የመከላከያ ሰራዊት ቀን መሪ ቃል ነው። እናም ለመላው የኢትዮጵያ ሕዝብ በሀገር ውስጥም ሆነ በሰላም ማስከበር ተልዕኮ ለምትገኙ የመከላከያ ሰራዊት አመራርና አባላት እንዲሁም የተቋማችን ሲቪል ሰራተኞች እንኳን አደረሳችሁ እያልን ብዙ መንገድ በህብረት እንደመጣ ነው ሁሉ በቀጣይም ከሰላም ወዳዱ ሕዝብና ከጸጥታ ኃይሎች ጋር በመሆን የሀገርን ሰላምና ልማት የማስቀጠል ተግባራችንን አጠናክረን እን እንደምንቀጥል በመተማመን ነው። መልካም የመከላከያ ሰራዊት ቀን! ለመላዊ ኢትዮጵያ ሰላም